ሰላም ሰላም ጤና ይስጥልን። ውድ ጋት ሚዲያ ቤተሰቦች እንደ ያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናቸው፣ ይህን ፕሮግራም ለምትከታተሉ እንደምን ዋላችሁ ማለት ትፈልጋለሁኝ። ለተሁድ ሚያዝያ 26 2017 በኢትዮጵያ ዘመን አቆጣጠር ሜይ ፎር 2025 በጎርጎሳውያን የዘመን አቆጣጠር መሰረት የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ መቅረብ ይጀምራሉ። ዘውትር እንደምታደርጉት ላይክ አድርጉ፣ ለወዳጅ ቤተሰቦቻችሁ ሸር አድርጋችሁ እንዲዳረስ አድርጉ፣ ሀሳብ አስተያየታችሁን አካፍሉ። ጋት ሚዲያን እየደገፋችሁ ነው። እየደገፋችሁ ላላችሁ እጅግ እጅግ የከበረ ምስጋና ያቀርባለሁ። ሌሎቻችሁን ድጋፋችሁ አይለይ። ሰብስክራይብ ካላደርጋችሁ ደግሞ ሰብስክራይብ አድርጉ። ደን ምናልባት በትናንትናው ዕለት በሰፊ የማህበራዊ ሚዲያ ሽፋን የፎርመል የኖርመል የሆነ ሚዲያዎችን የቢቢሲ አማሃሪክን ጨምሮ ሽፋን ያገኘው ኢትዮጵያ ውስጥ የሚመዘገቡ ወይም የሚመዘገቡ ብቻም ሳይሆን ኢትዮጵያ ውስጥ ያው አገልግሎት ላይ የሚውሉ ሁሉም ተሽከርካሪዎች ኢቲ የሚል መለያና የኢትዮጵያ ካርታ ያለበት አዲስ የመለያ ሰሌዳ ቁጥር እንዲኖራቸው የሚያደርግ መመሪያ ቁጥር 15 2017 ያው መመሪያ ማውጣት ይችላሉ። እንደምታውቁት አዋጅ የህዝብ ተወካዮች ምክር ቤት ያወጣል። በአዋጅ መሰረት ደንብ የሚኒስትሮች ምክር ቤት ይወጣል። ዘን መመሪያ ሚኒስትር መስሪያ ቤቶች ደግሞ በአዋጅ በደንብ ቁጥር መሰረት ያለውን እነዚህን ከግምት ውስጥ ያስገባ የሁሉም መነሻ ደግሞ የአዋጅም የደንብም ደግሞ ህገ መንግስት ነው እና ያንን ከግምት ውስጥ ያስገባ መመሪያ ያወጣሉ። በመመሪያው መሰረት ደግሞ ህጎች ዱስ ኤን ዶንት ዱስ የሚሉ ህጎች ይጸድቃሉ ማለት ነው። በዚህ መሰረት ሁሉም ያው ወደ ኢትዮጵያ ውስጥ መኪና እንደገባ እንደምታውቁት በአፄ ምኒልክ ዘመነ መንግስት ነው መኪና የገባው። ኢትዮጵያ መኪና አታመርትም። ነገር ግን በአፄ ምኒልክ ከገባ በኋላ ምናልባት ፎርመል የሚባል የመኪና ታርጋ መሰጠት የተጀመረው በአፄ ኃይለስላሴ ዘመን እንደነበረ ያው ከዛ በፊት የነበሩ ተሽከርካሪዎች በቁጥር ስለሆኑ ታርጋም የግድ አልነበረም ማለት ነው። ዘን በአፄው ስርዓት በአፄ ኃይለስላሴ የነበረ የከተሞችን ጨምሮ ለምሳሌ ደሴ፣ ጎንደር፣ ማርቆስ የሚሉ ከተማ አስተዳደሮች ታርጋ ይሰጡ ነበር፣ ሲመዘግቡ ማለት ነው። ዘን ዘን በደርግ ስርዓት እንዲሁም ደግሞ ወደ ማዕከል በማምጣት ሴንትራላይዝ በማድረግ የመንጃ ፍቃድ በሀገር አቀፍ ደረጃ ይሰጥ እንደነበረ ከዛ በኋላ ኢህአዲግ ሲመጣ ደግሞ ኢትዮጵያ መኪና ሳታመርት ሌሎች ሀገራት ደቡብ ኮሪያ፣ ቻይና፣ ጃፓን፣ አሜሪካ ወይንም ከአምራቾች ሀገር መኪና ሁኖን የመጣን ተሽከርካሪ እኛ ሀገር ላይ ሲመጣ ብሔር ይጨመርላታል። ሰው አማራ አማ ተብሎ አማራ ይሆናል። ትግ ትግራይ ይሆናል። ኦሮ ተብሎ ኦሮሚያ ወይ ኦሮሞ ይሆናል። ደህ ሶማ እየተባለ ዘንድ ችግር ሲያጋጥም ወይ የሆነ ራዮት በተነሳ ቁጥር መኪኖች መኪና መሆናቸው ተረስቶ በተለጠፈላቸው ብሔር ታርጋ መሰረት ያው ብሔር ታርጋቸው ብሔር ነው። የኢትዮጵያ ክልሎች የብሄር ክልሎች ስለሆኑ በዛ መሰረት ጥቃትም ሲደርስ እገታም ሲታገዱ ያው የምናውቀው ስለሆነ አዲስ ነገር አይደለም፣ እየተናገርኩ አለሁት። ከዛ ወጥቶ መኪኖች መኪና ሁነው ታርጋቸው መለያ ብቻ እንዲሆን፣ ይሄ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶች እና ምልክቶች መወሰኛ አይነቶች፣ ለምሳሌ ተሽከርካሪው በኤሌክትሪክ የሚሰራ ከሆነ መደቡ ምን መሆን መምሰል አለበት? በናፍጣ የሚሰራ ከሆነ ከዛ ባለፈ ደግሞ ያ ተሽከርካሪ የኤምባሲዎች ነው ወይ፣ የዓለም አቀፍ የረዴድ ድርጅቶች ነው ወይ፣ ኢትዮጵያ ውስጥ የሆኑ ደግሞ መንግስታዊ ያልሆኑ ድርጅቶች ነው ወይ። ለምሳሌ ኢትዮጵያ ውስጥ አሁን አንድ ቁጥር ታክሲ እንላለናል። አንድ ቁጥር እንደ ተጻፈበት መሰረት አድርገን ደግሞ የልማት ድርጅት ምንድን ነው ይሄ ለምሳሌ የልማት ድርጅት ወይ የሲቪክ የሲቪል ማህበረሰብ ድርጅት ነው እንላለን ሁለት ቁጥር የቤት ሶስት ቁጥር የንግድ አራት ቁጥር የመንግስት ነው አምስት ቁጥር የቀይ መስቀልን ጨምሮ እንደዚህ እያልን እንሄዳለን እዛ ሰላሳ አምስት ቁጥር ኮዲ ምናምን የኮር ዲፕሎማ ስንል ዞሮ ዞሮ ምንድን ነው የፌዴራል ፖሊስ መከላከያ ወዘተረፈ እያልን እንደምንሄደው በዚህ መሰረት መለያቸው ምን መምሰል መቻል አለበት ከመለያው ባለፈ ደግሞ አጠቃቀማቸው ለምንድንነው ለምንድ ነው አገልግሎት የሚሰጥ የሚለውን ይህንን የሚወስን መመሪያ ነው የጸደቀው። ከዛ ባለፈ ደግሞ በልዩ ሁኔታ በልዩ ሁኔታ ለምሳሌ አርቲስቶች አርቲስቶቻችን አሉ፣ ታዋቂ ሰዎች አሉ፣ ሴሌብሬት ስፖርትስሜን አሉን፣ ባለሀብቶች እንዳልኳችሁ። እነኚህ ሰዎች በልዩ ሁኔታ ለምሳሌ ያው ምሳሌ ነው፣ ለምሳሌ ነው እየተጠቀምኩት ያለው ሌላ አይደለም። ለምሳሌ አርቲስት ቴዎድሮስ ካሳሁን ለሚያሽከረክረው መኪና ታርጋ በልዩ ሁኔታ ቴዲ አፍሮ እንዲባል የሚፈልግ ከሆነ ታርጋው ቴዲ አፍሮ የሚባል ከሆነ በልዩ ሁኔታ የሚስተናገድበትም እነዚህ መጽደቁ ነው። ምንድን ነው ልዩ መገለጫ ያለው የተለየ የመለያ ቁጥር ሰሌዳ የሚፈልጉ ግለሰቦች በሚያቀርቡ ጥያቄ መሰረት ለሚጠየቅ እንደ ሁኔታው በልዩ ሁኔታ ሊሰጣቸው ይችላል። ሰው ቴዎድሮስ ካሳሁን ቴዲ አፍሮ ሊል ይችላል። ለምሳሌ ቀመሬ የሱፍ ወይንም አትሌት ስለሽስህን ወይ አትሌት ኃይሌ ገብረ ስላሴ አቅም አለኝ። ያንን ደግሞ በልዩ ሁኔታ ለሚደረገው የልዩ ክፍያም ስርዓት ስለሚኖረው ማለት ነው ሰ መመሪያው እንደሚገልጸው የትራንስፖርት ሚኒስቴር ይፋ ያደረገው አዲስ የሰሌዳ አይነት ከዚህ ቀደም በተመዘገቡ ተሽከርካሪዎች ላይም በጥቅም ላይ የሚውል ይሆናል። ከዛ ባለፈ ደግሞ ሙሉ የተሽከርካሪውን ማንነት ምን አይነት አገልግሎት እንደሚሰጥ ሆ እኔ ተስፋ ማድረገውም በነዛ ሰሌዳ ፕሌቶች ላይ ዝም ብሎ ፕሌት ብቻም ሳይሆን ኢቲ ምናምን የሚል ብቻም ሳይሆን እዛ ሰሌዳ ውስጥ የተለያዩ መረጃዎች ያሉበት እንደሚኖር ነው። ኦፍኮርስ ድሮ ድሮ እሱ የተቀመጠ ነው ያለው። በአፄ ምኒልክ ዘመን የመጀመሪያው ተሽከርካሪ ወደ ኢትዮጵያ ከገባች ጊዜ አንስቶ ለመኪኖች የመለያ ቁጥር መስጠት እንደተጀመረ የሚነገር ሲሆን ከዚያ በኋላ ወደ ስልጣን በመጡት አስተዳደሮች በሀገሪቱ ቢያንስ ሶስት ጊዜ ተሽከርካሪዎች መለያ የሰሌዳ ቁጥር ለው ተደርጓል። በኃይለስላሴ በድርግና በህወሓት ኢህአዴግ ዘመን ማለት ነው። ይሄ አንድ መልካም ነው ጅምር ነው። አሁን ለውጥ አለ ወይ ለውጥ የለም ለሚሉ ሰዎች ለውጥ ኦቨርናይት የሚገለበጥ አይደለም። ኮንቲኒስ የሆነ ኮንቲኒስ ኢምፕሩቭመንት የሆነ እንዲያውም፣ የኢትዮጵያ ለውጥ ራዲካል ነው፣ በጣም ስር ነቀል ነው። ግን ኦቨርናይት የሆነ ሪቮሉሽን አይደለም ያለውን እየጠገነ የሚሄድ ነው ግን በተልኮ ደረጃ ያለው ይቀየራል ለምሳሌ የኢትዮጵያ መከላከያ ሰራዊትን ብትወስዱ ፈርሶ አልተሰራም የኢትዮጵያ መከላከያ ሰራዊት ወይ ኢህአዲግ እንዳደረገው ይሄ የአንድ ቡድን ወይ ምናምን ምናምን ነው ብሎ አልተበተነም ግን ምንድን ነው እየተደረገ ያለው የተልኮ ለውጥ የስምሪት ለውጥ የአደረጃጀት ለውጥ የኢትዮጵያ መከላከያ ሰራዊት በቀደመ ጊዜ የአብዮታዊ ዲሞክራሲ ዘበኛ ነው። አብዮታዊ ዲሞክራሲ ከሌለ መከላከያ የለም የሚል ነበር ቀዩ መጽሐፍ። አሁንስ? ኖ የኢትዮጵያ መከላከያ ሰራዊት የኢትዮጵያ ዘብ ነው። ፓርቲዎች ይሄዳሉ ይመጣሉ። አንደኛው ፓርቲ ሊብራል ነይ ሊሉ ይችላል። ዛሬ ብልጽግና መደመርን ነው የምከተለው ለዚህ ነው ብዬ ስትሪክት አድሄረንስ ቱ ዋን ፖለቲካል አይዲዮሎጂ የለኝም። እንደው በቃ በአብዮታዊ ዲሞክራሲ ላይ ነው ወይ ሶሻል ዲሞክራሲ ነው የኢትዮጵያ ነባራዊ ሁኔታ ከባህላችን፣ ከእምነታችን፣ ከፍልስፍናችን፣ ከህብረ ብሔራዊ ማንነታችን፣ ከታሪካችን የተቀዳ እኛን የሚመስል አሰራሮች እንከተላለን። ጽኑ አማኝ ባለበት ሀገር ሶሻሊዝም ወስደን እሱን ስራ ላይ እናውላለን ብለን እሱም ሳይበቃን ደግሞ ሃይማኖት ማደንዘዣ ነው የሚል ርዕዮተ ዓለም ልንከተል አንችልም። ልክ ሶሻሊዝም ስታመጣው ዋን ሳይዝ ፊት ፎር ኦል የሆነ እንደዚህ ብሎ ኮፒ የተደረገውን እሱን የመተግበር አይደለም የገጠር ሪቮሉሽን የሚባለው ለቻይና ሰርቶ ሊሆን ይችላል። ኢትዮጵያ ውስጥ ሲመጣስ የሚሰራበት ሁኔታ ካለ እንቀዳለን፣ እንጠቀምበታለን የሚል ሌላው ደግሞ ይዞ በመጣ ቁጥር በየዘመኑ የሚፈርስ የሚታደስ ሳይሆን በስምሪት በተልእኮ ደረጃ ኢትዮጵያ መጠበቅ ከሆነ ያ ነው የሚለው እና በፋይናንስ ሪፎርሙ ያለው አለ። በኢንዱስትሪ በኩል ሪፎርም አለ። የውጭ ገበያ ክፍት ማድረግ የሊበራላይዜሽን የምንለው በመሬት ደረጃ መሬትን አይሸጥም አይለወጥም እንላለን። አዎ አይሸጥም አይለወጥም። ግን የንብረት ባለቤት መሆንስ በመቶ ዓመት ሊዝ ሊሆን ይችላል። በሐምሳ ዓመት ሊዝ የውጭ ዜጎች ኢሙቨብል የሆነ ፕሮፐርቲ፣ ሕንፃ ሀብት የማፍራት መብት ቢኖራቸው ዋ ስፔሻል ደግሞ ለእኛስ ከመላው የአፍሪካ ጋር ሰው ግብጽ ዶ ህንፃ ይገዛል የውጭ ዜጋው ጎረቤት ኬንያ እርሻ ላይ ሁሉ ተሰማርተዋል እርሻ ገዝተው የእኛ ምንድን ነው ስፔሻል ወይ እሱን መፈተሽ ያስፈልጋል ነገር ግን በዘላቂነት በሊስ ስርዓት ነው ወይ የመሬት ባለቤት ወይንም የህንፃዎች ባለቤት የህንፃ እንጂ የመሬት ባለቤት የሚሆነው እሱ ሌላ ጉዳይ ስለሆነ ስለዚህ እነዚህ እነዚህን ነገር ማየት ያስፈልጋል ቀለል ባለ መልኩ ግን እንዲያው ለውጥ አለ፣ ለውጥ የለም እያል ለምንከራከር ሰዎች ይሄ አንድ ማሳያ ነው ለማለት ነው። ሌላው እንግዲህ በትናንትናው ዕለት ኢትዮጵያ ታምርት ወይንም ይሄ ኢትዮጵያዊ አንድ የህንድ ማህተመ ጋንዲ አሉት የሚባል አባባል አለ። ህንዳዊ ነይ ካልክ ህንዳዊ ነኝ ብለሽ የምታስቢ ብለህ የምታስብ ከሆነ የህንድን ምርት ገዝተ ተጠቀም የሚል እና እንግዲህ ብዙዎች ዩኒቨርሲቲ ያለን በህንድ መምራን የተማራችሁ ኢትዮጵያውያን ካላችሁ ወይ ህንዶችን የምታውቁ ካላችሁ ይመጣሉ። አመቱን ሙሉ እዚህ ይቆያሉ። ሲሄዱ ልብስ፣ ጫማ፣ ምናምን ገዝቶ ይመጣሉ። ያን ስታደርግ የሀገርህን ጫማ ስትገዛ ለሀገርህ ሰው የስራ እድል ትፈጥራለ። ለሀገርህ ፋብሪካ የስራ እድል ትፈጥራለ። እኛ በገዛ ናቸው ቁጥር ገበያ ባገኙ ቁጥር የኢትዮጵያ ፋብሪካዎች ጥራትን ለማሻሻል የሚያስችል ደግሞ ተጨማሪ ገንዘብ ያገኛሉ። ጥራት ላይ ኢንቨስቲ ያደርጋሉ ማለት ነው። ሰው ይሄ ሜድን ኢትዮጵያ ኢኒሼቲቭ ያሉን ፋብሪካዎች አንደኛ አቅማቸው እንዲጠቀሙ የማድረግ የተዘጉት እንዲከፈቱ በውጭ ምንዛሬ ችግር የሚሆን በተለያየ ቢሮክራሲ ችግር የገጠማቸው እነሱ እንዲስተካከል። ያው እንግዲህ ቢያንስ በኢትዮጵያ ፖለቲካ ውስጥ ተሳትፎ አለን ወይ እንዲኖረን እንፈልጋለን የምንል ሰዎች ጃፓን እንደምን ሰለጠነች የሚል መጽሐፍ ሳናነብ አልቀረንም። በዛ የጃፓን መንግስት፣ የጃፓን ኢንዱስትሪዎች እንዲያድጉ ለግል ኢንዱስትሪዎች ባለሙያ ይቀጥር ነበር። ለግል ኢንዱስትሪዎች ነው ምላቸው። ሰው ለምሳሌ የበላይነህ ክንዴ ቢኬ ትራንስፖርት ከምፐኒ የኤሌክትሪክ መኪና እየገጣጠመ ሊሆን ይችላል። ያው እየገጣጠመ ነው። ለዛ አስፈላጊውን ባለሙያ የኢትዮጵያ መንግስት ሊቀጥርለት ይችላል። ጃፓን እንደዛ ሆኖ ነው ያደገው። ሰው ጥራት ላይ ኢንቨስት እንዲያደርጉ ገቢያ ልንፈጥርላቸው ተገቢ ነው ማለት ነው። ይህንን በደንብ በደንብ አድርገን ልንሰራ ልናስብ ይገባል። ዙሮ ዙሮ ከዛሬ ሶስት ዓመት በፊት የተጀመረ ነው። የኢንዱስትሪዎች የማምረት አቅም፣ የገበያ ሽፋን የሀገር ውስጥ ኢንዱስትሪ ከ46 ፐርሰንት ወደ 61 ፐርሰንት ከፍ ማለቱን የፈለገው ብናደርግ ደግሞ በአጭር ጊዜ በእኛ ሀገር አቅም የማይሸፈኑ ጉዳያቸው ነው። ለምሳሌ ምርታቸውን እዚህ ሀገር የምንገዛቸው ለምሳሌ ሞልድ የሚያደርጉ ፋብሪካውን እኛ ላናመርተው እንችላለን፣ ግን የሞልድ ውጤቶችን ብሎኖችን ምናምን የሚያመርቱትን እሱን መግዛት ከቻል በሂደት ደግሞ ፋብሪካ ወደ ማምረት ቴክኖሎጂውንም በራሳችን ካፓሲቲ የመሆን ወደዛ እንድናድግ ጥረት መደረግ መቻል አለበት። ዞሮ ዞሮ ሜዲን ኢንዲያ የሚል አንድ ሚዚክ አለ፣ ሙዚቃ አላቸው። ሜዲን ኢንዲያ የሚል ድምፅ ስለሌለ ነው። በዚህ ማማለለው ሰው ሜዲን ኢትዮጵያ በጨርቃጨርቅ በምግብ በዘይት እዚህ ላይ በደንብ መሰራት መቻል አለበት። እንግዲህ በሂደት አንዱ የውጭ ምንዛሬ ለገበያው የተተወ በሂደት ኢኮኖሚው በራሱ ያስገድዳል። ከውጭ መግዛት እንዳንችል ያደርገናል ማለት ነው፣ የሀገር ውስጥ ምርቶችን እንድንጠቀም። ያ ግን የሀገር ውስጥ ምርቶችን እንድንጠቀም ኢኮኖሚው ሲያስገድደን ተኪ ምርቶችን የሚያመርቱ ኢንዱስትሪዎች ሊኖሩን ይገባል። ለገበያው ብቻ የሚተው መሆን የለበትም። አይ ገበያው ሲያስገድድ ባለ ሀብቱ እዛ ላይ ያተርፋሉ ብሎ ይገባል የሚለው ብቻም ሳይሆን ሶርት ኦፍ ፖሊሲ ኢንተርቬንሽን ያስፈልጋል። በዛ ደረጃ መንግስት እየሰራ እንደሆነ አቃለሁኝ። እሱ መደረግ መቻል አለበት። በሌላ መልኩ በዛሬው እለት አንድ መቶ አስራ ስድስተኛው የኢትዮጵያ ፖሊስ ቀን ያደገ ፖሊስ እየተለወጠ ላለ ሀገር በሚል በተመሳሳይ በምልመላ በስልጠና በትጥቅና ስንቅ በአደረጃጀት ዘመኑን የዋጀ ትናንት የነበረው ለትናንቱ ብቻ በትናንቱ መንገድ ሳይሆን ዛሬ ኢትዮጵያ እየተለወጠች ነው። በዛ ለውጥ ደግሞ ለውጡን የሚዋጅ ለውጡን የሚመስል በስልጠናውም፣ በቴክኖሎጂም፣ በትጥቁም ከጊዜው ጋር አብሮ የሚራመድ የፖሊስ ሰራዊት የፖሊስ ተቋም አደረጃጀት መስራት እንደሚያስፈልግ በዚህ ረገድ ለባለፉት ስድስት ተከታታይ ዓመታት የተደረጉ ሪፎርሞች ለውጥ እያመጡ እንደሆነ አሁን የኢትዮጵያ ፌዴራል ፖሊስ እኮ ጀልባዎች ላይ በጀልባ ወደፊት ህዳሴ ግድብ ላይ ወደፊት ጣና ላይ ወደፊት ደግሞ ግድቦች ባሉበት አካባቢ ግድቦቹ ጀስት ኤሌክትሪክ ማመንጨት ብቻም ሳይሆን የቱሪዝምም፣ የልማትም፣ የኢንዱስትሪ ማዕከላትም ይሆናሉ የሚል እሳቤ ስላለ በዛ እየሰራ ነው ያለው። ድሮኖች እየታጠቀ ነው የኢትዮጵያ ፌዴራል ፖሊስ ከዛም ባለፈ በኢትዮጵያ ህልውና ሉዓላዊነት ላይ ከውስጥም ከውጭም የተቀናጁ ኃይሎች በኃይል የመንግስትን ስልጣን ተቆጣጥረን ዳግም ኢትዮጵያ እንበዘብዛለን ሲሉ ዋጋ ከከፈሉ የማይተካ ህይወታቸውን ጭምር ሁሉ የከፈሉ የኢትዮጵያ ፌዴራል ፖሊስ አባላት ተዋጊዎች ናቸው። ጠንካራ ፌዴራል ፖሊስ ጠንካራ አቅም ነው ለኢትዮጵያ መከላከያ ሰራዊት። ጠንካራ ሚሊሻ ጠንካራ ለኢትዮጵያ ተደማሪ አቅም ነው። በዚህ ደረጃ በተሽከርካሪ በስልጠናውም በአደረጃጀቱም የዳበረ ፖሊሲ እየተፈጠረ ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሱት አንድ ጉዳይ አለ። ዛሬ መቶ አስራ ስድስተኛ የምስረታ ቀናቸውን ነው የምታከብሩት፣ የምናከብረው እንግዲህ ብዙዎቹ በአስራ ዘጠኝ ስልሳ መጨረሻ አካባቢ ነው ነፃ የሆነ እነ ጅቡቲ 1972 አካባቢ ሁሉ ነፃ የሆኑ ወደ 72 አካባቢ በኢትዮጵያ ኖ በኢትዮጵያ ወደ 68 አካባቢ ነው ነፃ የሆኑት። ከሀገር በፊት ሁለት እጥፍ የሚሆን ኬንያ ነፃ የሆነበትን አስቡ። ዛሬ የኬንያ ፖሊስ የት ነው ያለው? የኬንያ ፖሊስ አደረጃጀቱ ምን ይመስላል? የኬንያ ፖሊስ ምን አይነት ቴክኖሎጂ ታጥቁ፣ ኦፕሬሽኑ በዚህ መሰረት አብሮ መዘመን፣ አብሮ መወዳደር አስፈላጊ መሆኑን ክቡር ጠቅላይ ሚኒስትሩ አንስተዋል። ብዙዎቻችሁ በቲቪም የተከታተላችሁት ይመስለኛል። ጀልባ፣ እነኚህ ድሮኖች፣ የፍሮንሲክ የዴኔ የምርመራ ማዕከላት ሁሉ ያደራጀበት ከዘመኑ ቴክኖሎጂ ጋር አብሮ እየረቀቀ ያው ወንጀል እየረቀቀ ሲሄድ ወንጀል መርማሪውም ወንጀል ተከታታዩም አብሮ መሻገር መሰልጠን መራቀቅ ይጠበቅበታል ማለት ነው። ሌላው እንግዲህ እንደምታዩት እንደምትከታተሉት በሶማሌላንድ እና በሶማሊያ መካከል ከፍተኛ መካረር አለ። ከነዚህ አንዱ ደግሞ አንዱ አቫሪያብል ታይዋን ነች። ሶማሊያ በህገወጥ መልኩ እኔን ሳታስፈቅድ ሪፕሬዘንታቲቭ ኦፊስ ከፍታለች ታይዋን ሶማሊላንድ ውስጥ ሀርጌሳ ከዛም ባለፈ የሶማሊላንድ ሰራዊት ልዩ ስልጠናን ጨምሮ የባህር ኃይል ስልጠና የተለያዩ ሶፊስቲኬትድ የሆኑ የጦር መሳሪያዎችን አጠቃቀም ስልጠና ታይፔ ውስጥ ታይዋን እየወሰደ ነው። ያልተፈቀደ ጉብኝት በማድረግ ለማድረግ በማቀድ የታይዋን የውጭ ጉዳይ ሚኒስትር ወደ ሶማሊላንድ ተገንጣይ ብለው የሚጠሯቸው ወይም ሰፓራት ፎርስስ የሶማሊላንድ ኃይሎች ወደ ነፃ ሀገር ለመሆን የሚያደርጉትን ጥረት እየደገፉ ነው በሚል አሁን አሁን የመከላከያ ሚኒስትር የሆኑት የቀድሞው የሶማሊያ የውጭ ጉዳይ ሚኒስትር፣ የሶማሊያ ፌዴራል መንግስት ማለት ነው፣ አህመድ መዋልም ፊኪ ከአፕሪል 30 ጀምሮ የታይዋን ፓስፖርትን የያዙ ዜጎች ወደ ሶማሊያ አየር ግዛት ክልል እንዳይገቡ። ዶንት ፎርጌት ሶማሌላንድ በዓለም አቀፉ ማህበረሰብ ውስጥ የሶማሊያ ግዛት አካል ነው፣ ነጻ ስላልሆነ ነጻነት ስላላገኘ። ከዚህ በፊትም ብያቸዋለሁ። ኤርትራ እኮ ልገንጠል ብላ ጥያቄ ስታቀርብ በተባበሩት መንግስታት ድርጅት ሁሉም ሀገራት፣ ተቋማት ኖ መገንጠል ተገቢ አይደለም የሌሎች ሀገራትን ተገንጣዮችን ያበረታታል የሚል ተቃውሞ ሲያቀርቡ ያልተፈቀደ ስልጣን የለን ነው። በሽግግር ወቅት የመጪውን ዘመን ትውልዱን ሁሉ የሚጎዳ ሳትመረጥ ህገ መንግስቱን አግጃለሁ ብላ ደርግን ኮርስ ደርግም የህገ መንግስት መጨረሻ ላይ ለማርቀቅ ጥረት እያደረገ ነው ሳያስተዋውቀው ሄደው ሰራዊቱም በተነ ሶሪ። በሽግግር በትራንዚሽን ዘመን በነበረ ለዩናይትድ ኔሽን ደብዳቤ ጻፈ። ኑና ሪፈረንደሙን አስፈጽሙ አለ። የመጀመሪያው ዕውቅናም ለኤርትራ የሰጣ ያ ወንበዴ ኃይል ነው ማለት ነው። አንዱ ወንበዴ አስመራ፣ አንዱ ወንበዴ አዲስ አበባ ከሆነ በኋላ ከዛ በኋላ ባልደስምነት ማስተካከል ይቻል አልነበረም ወይ? እንግዲህ አውቆ የተኛን ቢቀሰቀሱት በተለላቂነት አራት ኪሎ የተቀመጠ ኃይል ስልጣን ሲያጣ ያገዥ መደብ ስልጣን ሲያጣ፣ ተንደርድሮ ሄዶ እንገለጣላል ወዘተረፈ እያለ ነው። ዛሬ ምን ያህል ርቀት ይወስደዋል? ፓርቲን ፕሮፖጋንዳ ቢሆንም እንደዚህ አይነት ግንኙነት እየመሰረት ነው ኤርትራ እንዲያረገ ነው ምናምን። ይሄ ያው አንዱ ፕሮቮክ የማድረግ አንዱ የማስፈራራት፣ በሶስተኛ ደረጃ ደግሞ እኛን የሆነ ነገር ብታደረጉን እንዲ እናደረጋለን የሚል ጉዳይ ነው። እሱን አብረን የምናየው ነው የሚሆነው። ዞሮ ዞሮ በዚህ መሰረት የአሜሪካ የሕግ መወሰኛ ምክር ቤት አባላት የሆኑ ሶስት ሰዎች በፍጹም በፍጹም ሶማሊያ በአስቸኳይ ታይዋን ላይ የጣለችውን የፓስፖርት እገዳ እንድታነሳ ማለታቸውን ከዚህ በፊት እንግዲህ ወደ እናንተ የሆርን ዲፕሎማትን መሰረት አድርጌ ያ ቶም ቲፋኒ እና አንዲ ኦግሊስ የሚባሉ ሁለት እነኝን እንድታነሳ ጥያቄ አቅርበው ነበረ። በተመሳሳይ ሶስት የህግ መወሰኛ ምክር ቤት አባላት አሜሪካ ለሶማሊያ የጸረ ሽብር የጸረ አልሸባብ ትግል የምታደርገውን ድጋፍ እንድታቆም የሚጠይቅ ቢል አቅርበዋል። ያ ምንድን ነው የሚለው፣ እንግዲህ ዩኤስ ዘ አፍሪካን ዩኒየን ሰፖርት ኤንድ ስታቢላይዜሽን ሚሽን ኢን ሶማሊያ ኦውሰም ፈንዲንግ ሪስትሪክሽን አክት ኦፍ ትዌንቲ ትዌንቲ ፋይቭ ይባላል። ይሄ ከጸደቀ እንግዲህ ምንድን ነው መከራከሪያቸው የተባበሩት መንግስታት ዩናይትድ ኔሽን ድርሻውን ባላሳደገበትና በአግባቡ ባልከፈለበት፣ የአፍሪካ ህብረትም ወደ 30 ፐርሰንት መክፈል መቻል አለበት፣ የአውሮፓ ህብረትም መክፈል ባልቻለበት የአሜሪካ ታክስ ከፋዮች ታክስ ፔየርስ ገንዘብ አላግባብ መባከን የለበትም። አንዱ የፈንድ ከቲንግ የሚሉት ወጪ ቅንሳ የሚባለው የገቨርመንት ኦፍ ኢፊሸንሲን ጨምሮ እየተተገበረ ባለበት በዋናነት ገቨርመንት ኢፊሸንሲ የሚባለው ነው። ይህንን የሚያስተባብረው ማለት ነው። ይህን መቀነስ አለብን። ይሄ እንግዲህ ሪሊ ከታይዋን ጋር ምክንያቱም ዩስ ታይዋን አክት አለ። አሜሪካ የታይዋን ዋና አጋር መሆኗን የሚያረጋግጡ አክቶች አሉ፣ አግሪመንቶች። ይሄ ባለበት ሁኔታ ነው እንግዲህ ከሁለት ወር ገደማ አካባቢ በኋላ አሁን ሜይ ላይ ያለ ነው። አራተኛ ወር ማለት ነው። ሜይ እንግዲህ ምንድን ነው የሚለው ታይዋን ሶማሊላንድ ሚሊታሪ ኮኦፕሬሽን አግሪመንት ኤክስፔክትድ ባይ ሚዲየር ይላልና እንግዲህ አሁን ሜይ ነው። ዜን ሜቢ ሴፕተምበር አካባቢ ላይ ሁለቱ ሀገራት የጋራ ወታደራዊ ስምምነት ይፈራረማሉ የሚል መረጃ ነው የወጣው፣ ሊቢያን ኤክስፕረስ ላይ ይህም የጋራ ወታደራዊ ስምምነት መፈረሙ ሶማሊላንድ የኔቪ ወታደራዊ መርከቦች እንድታገኝ ይረዳታል ነው። እንግዲህ ታይዋን ኢኮኖሚው የዳበረ ሀገር ነው፣ የወታደራዊ ኔቪዎችን መርከቦችን ያመርታል። ሶ ታይዋን ወታደራዊ መርከብ እንድታገኝ ይረዳታል። ከዛ ባለፈ አሁንም እየሰለጠኑ ነው ያሉት የሶማሊላንድ ወታደሮች፣ ታይዋን ስልጠና ላይ ያገኛሉ። ታይፒ ወታደራዊ ሚሊተሪ አካደሚዎች ውስጥ ይህንን የበለጠ ስልጠና እንዲያገኙ እንዲሁም ሁለቱ ሀገራት የሚቃጣባቸውን የፖለቲካ እንዲሁም የወታደራዊ ጫና በጋራ መመከት በሚችሉበት ደረጃ ይመክራሉ የሚል ነው እንግዲህ የወጣው ዘገባ ኦፍኮርስ እንደምታውቁት ሁለቱም ሀገራት እውቅና ዓለም አቀፍ የሕግ እውቅና ለማግኘት ይሄ ዲጁ ሪኮግኒሽን ለማግኘት ጥረት እያደረጉ ነው። ይሄ ቻይና ከሶማሊያ ጎን መሰለፏ የአሜሪካ ሕግ መወሰኛ ምክር ቤት፣ የእንግሊዝ የተወሰኑ ሕግ መወሰኛ ምክር ቤት እንዲሁም ከኢትዮጵያም በኩል ይጠበቃል። ያው ኢትዮጵያ በአንካራ አግሪመንት ዳውን ብታደርገውም ጉዳዩ ዩናይትድ አረብ ኤሚሬት፣ እስራኤል፣ የነዚህ አካባቢ በቀጠናው ያለው የሀይል አሰላለፍ ሶማሌላንድ እውቅና ወደምታገኝበት ደረጃ ያደርሳል የሚሉ ዘገባዎች እየወጡ ነው ያሉት። እንግዲህ ሌላው ምናልባት ሜይ ናይን ሀያ ሀያ አምስት ከአምስት ቀን በኋላ ራሽያ ቪክቶሪ ዴይ የራሽያ የድል ቀን ይከበራል። ያው የአዶልፍ ሂትለርን ወረራ ተቋቁሞ የመጨረሻ በአሸናፊነት የወጡበት ቀን ይከበራል። በዛ ወቅት ለሚፈጸም ጥቃት ራሽያ ከዩክሬን ወገን በኩል ጥቃት ሊፈጸም የኒውክሌር ጥቃት ልትከፍት እንደምትችል እንግዲህ ቭላድሚር ፑቲን አስጠንቅቋል። በተመሳሳይ ቭላድሚር ፑቲን ጦርነቱን ሙሉ ለሙሉ ያለምንም ኒውክሌር ለማጠናቀቅ አቅም አለን ያው በሌላ መልኩ ኬብንም መቆጣጠር እንችላለን የሚል እያወጣዋለ ሀገራት በዚህ ሜይ ናይን ሀያ ሀያ አምስት ላይ ቻይና፣ ብራዚል፣ ኢራን እነዚህ እንደሚገኙ የብሪክስ አባል ሀገራት እንደሚገኙ ይጠበቃል። ህንድ እንግዲህ ኤግዛክትሊ ከህንድ በኩል በፓኪስታን በኩል መፋጠጥ አለ። እኔ ጦርነት አልጠብቅም ብያቸዋለሁ። ሁለቱም ኒክሌር የታጠቁ ሀገራት ናቸው። ሁለቱም ሶፊስቲኬትድ የሆነ ሚሊተሪ የላቸውም። ሁለቱም ያው ኒክሌር ስላላቸው አንዱ አንዱ ቀድሞ ኒክሌር ይጠቀም ካልሁን ዲያ ደሞ ሚችዋል ዲስትራክሽን ኢፌክት ነው ያለው። ከዛ ባለፈ ከፓኪስታን ሳይድ ቻይና አለ፣ ከህንድ ሳይድ ሩሲያ አለ። ስለዚህ ራሱን ሩሲያና ቻይናንም የሚከፋፍል ነው። አሁን ሲታይ ብዙ ጊዜ ሩሲያ ቻይና አለ አይደለ፣ ህብረት አላቸው። በህንድ በኩል ደግሞ ህንድና ሩሲያ ያላቸው ሂስቶሪካል ታሪካዊ የሆነ ግንኙነት አላቸው ህንድ አሜሪካ አለ። በዚህ ምክንያት እኔ ጦርነቱ ይነሳል የሚል እምነት የለኝም። እንግዲህ ለክብረ በዓሉ ድምቀት የአራት ሰዓት የአምስት ሰዓት ያው ከጀርባ ደግሞ ሳይኮሎጂካል ጉዳይም ስላለ እነዚህን አሸባሪዎችን አሳልፎ የመስጠት ወዘተረፈ አይነት ነገር ስምምነት ካልሆነ በቃል ውጊያ ይኖራል የሚል እምነት የለኝም። አስፋራስ በእኔ በእኔ አረዳድ ማለት ነው ሌላው የዶናልድ ትራምፕ የፖፕ የካቶሊክ ፖፕን አለባበስ ማድረጋቸው እያስነሳ ያለው ዝግብ አለ። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ እጅግ በጣም አድርጌ ያመሰግናለሁ። የጋት አጫጭር መረጃዎች እነኝን ይመስላሉ። ሌሎች ተጨማሪ መረጃዎችን ወደ እናንተ አደርሳለሁኝ። ቴንኪው